ወደ ዕለቱ ትምህርት ነው የምንሄደው። አባታችን ትምህርቱን ያስተላልፉልናል፣ ለእኛም የምንሰማበትን ጆሮችንን ለሳቸው የሚያስተምረ አንደበታቸውን እግዚአብሔር ያዘጋጀልን። እግዚአብሔር ይስጥልን። ከርታ ነገርን፣ የማይሆን ነገርን፣ ውሸትን፣ ማጭበርበርን፣ ማካለልን፣ ማስመሰልን የምንመሰክረውም የምናቀርበውም ያንን ነው እንደምታስቡት

ዳግሞስ ከፊት ዘላለም እችን ቤተክርስቲያን ለማፈራረስ ደብዛዋን ለማጥፋት በቅድና በዓላማ የተነሳ ጓደኛ ነው። አዲስ እኮ ነው ለቅስና ያበቃውት። ለመሆኑ የት አውቀወት ነው? የነገረ ማርያምን ጉዳይ የትምህርት ሃይማኖቱን ጉዳይ የት አውቀወት ነው? ይህምን ቢጠይቆት ምንድን የሚመልሱት? የት ዋሉበት ነው ዛሬ እየተናገርን ያለ ነው። በአደባባይ ፍርድ ቤት ሳይቀር ውሸት ማካለል ቅጥፈት፣ መቼ ነው ይሄ ነገር የሚቆመው? በውስጡ ቅሚያ፣ ዋመፃ አመፅ፣ ወትግልት ቅሚያ። አንተ እውር ፈሪሳዊ፣ አንተ እውር ፈሪሳዊ፣ አንተ ግብት ፈሪሳዊ፣ ሀውልት የምትመስሉ መቃብር የምትመስሉ በውጪ አእምረው ተኩለው ቆሩን አርገው ቀሚሱን አንከርተው መስቀሉን አቁመው በውስጣቸው ግን አጭ- ሬሳ የበሰበሰ እናንተ ለሰው ይምሰል በውጭ ትታያላችሁ በውስጣችሁ አመጣ ዋሃድ ቅሚያ ዋሎ አርሎ ያለባችሁ ናችሁ እግዚአብሔር ያውቃል ብ በእግዚአብሔር አላምንም እግዚአብሔርን አላውቀውም ለምን እግዚአብሔርን ባወቀው ኖሮ ልቡናየን ሕሊናየን የሚለሚል በሰማ ነበረ ሁለት ተከትዬ እጓዝ ነበረ ግን የምጓዘው እንደዛ አይደለም። አሜን አባታችን፣ እግዚአብሔር ይስጥልን፣ ቃሌዎት ያሰማልን፣ የአገልግሎት ዘመኖትን ይባክልን፣ እግዚአብሔር ከፍ ያደርግልን። በጣም እናመሰግናለን አባታችን።